አሁን ቀጥለአለች አዎ ምንም አዋጅ ይሉን ስለ ሕዝቤ አዎ ስለተመረጠው ኪዳን ስላለው ሕዝብ አዎ ብሞት ልሙት ከዳንኩ ልዳን ዛሬ እሄዳለሁ አለች። ወደ ንጉሡ ዘንድ እገባለሁ አለች። የገረመኝ ነገር አስቴር አንድ እውነት በርቶላታል። ለእስራኤል ሕዝብ አዮዳኖች እንዲገዱ የተቀመጥኩበት ቦታው ሳይሆን አሁን የሚያዋጣኝ በአምላኬ ፊት መሆን ነው ሁለተኛ የምትለውን ቃል መስማት ው እናገራለሁ። ዘንድሮ እግዚአብሔር በሚሰጥሽ ከፍታ፣ ዘንድሮ እግዚአብሔር በሚሰጥሽ ገንዘብ፣ ዘንድሮ እግዚአብሔር በሚሰጥሽ ጸጋ፣ ዘንድሮ እግዚአብሔር በሚሰጥሽ እውቀት እነግራለሁ። ሀገር ያመልጣል ለእኔ ነው ያለ ዘንዶ። አሜን ይበላ። የእግዚአብሔር ሐሳብ ወዳለበት ለብዙ ትውልድ የማምለጥ ምክንያት ወደምችልበት ስፍራ

ዋው ሁሉም ሰው ከኔ ጋር ሕያውን ቃል አውጥቶ ፈጠን ብሎ ያነባል በዚህ ቃል መሰረት ነው የምጸልየው ክብር ለወደደን ይሁን እሺ አስቴር ምዕራፍ አራትን አውጡልኝ መጽሐፈ አስቴር ምዕራፍ አራትን አውጡልኝ ጌታ ብቻውን ብርቱ ክብር ለወደደን ይሁን አጠገባቸው ያለውን ሰው ንገሩት ሃሌሉያ አሜን አሜን አሜን አሜን ሃሌሉያ ስለዚህ እንዲህ በሚል ሐሳብ ነው ማገለግለው። አሜን ሃሌሉያ በመታዘዝ እ በመታዘዝና በመጸለይ ከዚህ በኋላ ሀገርን፣ ሁኔታን መቀየር እንችላለን በሚል ሐሳብ ጥቂት ደቂቃ እናገርና ከዛ እጸልያለሁ። ሃሌሉያ እንዲህ እላል ክብራችሁ፣ ንጉሣችሁ ነው። እቺ ናት የመልእክቴ ሐሳብና እነዚህ ሁለት ነጥቦችን ነው የምናገረው። ክብራችሁ ምናችሁ ነው? ክብር ይሁን። ክብራችሁ ምናችሁ ነው? አትናገሩማ። ቁጥር አንድ ጀምሮ ያውን ቃል ከኔ ጋር እናነባለን። ክብራችሁ ንጉሣችሁ ነው። በቃ እችን ቃል በደንብ አስተውሉ። ስለዚህ ይሄ የሚቀጥለው ደግሞ በመታዘዝ እና በመጸለይ ውስጥ ነው። እንዲህ ላለ ያውን የከበረውን ቃል ለጌታ ክብር አነባለሁ። ክብራችሁ ማን ነው? ንጉሣችሁ ነው። ክብር ይሁን። መርዶክዮስም የተደረገውን ሁሉ ባወቀ ጊዜ ልብሱን ቀደደ፣ ማቅም ለበሰ፣ አመድም ነሰነሰ፣ ወደ ከተማይቱ መካከል ወጣ። ታላቅም የመረረጭ ማቅም ለብሶ በንጉሥ በር መግባት አይገባም ነበርና እስከ ንጉሱ በር አቅራቢያ መጣ። የንጉሱም ትዕዛዝ አዋጅ በደረሰበት ሀገር ሁሉ በአይሁድ ላይ ታላቅ ሐዘንና ጾም ለቅሶና ዋይታም ሆነ። ብዙዎችም ማቅ አመድ አነጠፉ። የአስቴርም ደንጋጥሮችና ጃንደረቦቿ መጥተው ነገሩት። ንግስቲቱም እጅግ አዘነች። ማቁንም ለውጦ ልብስ ይለብስ ዘንድ ለመርደኪዎስ ሰደደችለት፣ እርሱ ግን አልተቀበለም። ቁጥር አምስት አስቴርም ያገለግላት ዘንድ ንጉሱ ያቆመውን አክራቴዎስን ጠራች። እርሱም ከጃንደረባዎች አንዱ ነበር። እርሷም ይህ ነገር ምንና ምን እንደሆነ ያስታውቃትም ዘንድ ወደ መርደኬዎስ እንዲሄድ አዘዘችው። አክራቴዎስም በንጉሥ በር ፊት ወደ ነበረችው ወደ ከተማይቱ አደባባይ ወደ መርደኬዎስ ወጣ። መርደኬዎስም የተደረገውን ሁሉ አይሁድን ለማጥፋት አማ በንጉሥ ግምጃ ቤት ይመዝን ዘንድ የተናገረውን የብሩን ቁጥር ነገረው። ለአስቴርም እንዲያሳያት ለመጥፋታቸውም አሱሳ የተነገረውን የአዋጅን ጽሕፈት ቅጂ ሰጠው። ወደ ንጉሱም ገብታ ስለ ህዝቧ ትለምነውና ትማልድም ዘንድ እንዲነግራትና እንዲያዛት ነገረው አክራቴዎስም መጥቶ የመርደስኬዎስን ቃል ለአስቴር ነገራት አስቴርም አክራቴዎስን የተናገረችው ለመርደኬዎስም እንዲህ የሚል መልእክት ሰጠችው የንጉስ ባሪያዎችና በሀገሮችም የሚኖሩ ህዝብ ሁሉ ወንድ ወይም ሴት ቢሆን ሳይጠራ ወደ ንጉስ ወደ ውስጠኛው ወለል የሚገባ ሁሉ በህይወት ይኖር ዘንድ ንጉሥ የወርቁን ዘንግ ካልዘረጋለት በቀር እርሱ ይሞት ዘንድ ህግ እንዳለ ያውቃሉ። እኔ ግን ወደ ንጉሱ ለመግባት ይህን ሰላሳውን ቀን አልተጠራውም፣ አለች። ምን አለ ማለት ነው? አዋጅ፣ የመጀመሪያው አዋጅ አይሁድ የሚባል ዘር ከምድር ምን እንዲል ነው? እንዲጠፋ አዋጅ አለ። ምሉ አይሁድ አዋናች። በዚያ ከተማ በንጉሥ አርጤክሰስ ዘመን ሲኖሩ ፍርሃት ወድቆባቸዋል። አይሁድ የሚባል ዘር ከምድር እንዲጠፋ ደብዳቤ ተጽፏል፣ በ127 አገር ጽሕፈት ወጥቷል። ስለዚህ መርደኪዎስ ይሄን ዘምቶ በንጉሥ በር ወለል አጠገብ ተቀምጦ ማቅ ለብሶ ሲጨው ይለብስ ዘንድ አስቴር ልብስ በላከችለት ጊዜ እሱ ኖ አላት፣ ለምን ለምን አይሁድ የሚባል ዘር እንዲጠፉ አዋጅ ተነግሯል። ስለዚህ ምን ያደርጋል አላት። አሁን ወደ ንጉሱ ዘንድ ገብታ ይህን አዋጅ እንድታሽር እና እንድትለምነው፣ ስለ ህዝቧ እንድትማልድ እንድትገባ መልእክተኛውን ላከበት ሲልክ እርሷ እንዲህ ብላ መለሰች። ይህ ሰላሳው ቀን እስኪያልቅ ድረስ ማንም ወደ ንጉሱ አለ ወዳለበት ወደ ውስጠኛው ክፍል ወለል መግባት እንዳይችል የሚገባ ቢኖር እንኳን እንዲሞት የታወጀ አዋጅ አለ ብላለችው አሁን ልብ ብላችሁ ስሙ ምን አለ አዋጅ አለ ስለዚህ እኔ ወደ ንጉሱ ለመግባት ይህን ሰላሳውን ቀን ምን አላልኩም አልተጠራውም ቁጥር አስራ ሁለት አክራቴዎስም የአስቴርን ቃል ለመርዳክወስ ነገረው መርዳክ ወስም አክራትወስን ሂድና ለአስቴር እንዲበላት አለው አንቺ በንጉስ ቤት ስለሆኑ ከአይሁድ ሁሉ ይልቅ ዕድን አለው ብለሽ በልብሽ አታስቢ በይስ ስላለሽ በንጉስ ስላለሽ በእርሱ ዘንድ ስላለሽ አሁን ከዚህ ከታወጀው አዋጅ አመልጣለሁ ብለሽ ምን አትበይ፣ አታስቢ አታስቢ። በዚህ ጊዜ ቸልብቲ እረፍትና መዳን ላይሁድ ከሌላ ስፍራ ይሆንላቸዋል። አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግስት የመጣሽው እንደዚህ ስላለው ጊዜ እንደሆነ ማን ያውቃል? እግዚአብሔር በአንቺ ቆሞ ህዝቡን ሊያድን ወዶ ከሆነስ በጣም ይገርመኛል። ዛሬ እነግራችኋለሁ ለትውልድ ከዚህ በኋላ የመትረፍ ምክንያት ትሆናላችሁ። ለሀገር አመ እንዲጠፉ ዘንድ ከዚህ በኋላ ለተነገረላቸው ህዝብ ከዚህ በኋላ የመትረፍ ምክንያት ትሆናላችሁ። ምናልባት አለ ምናልባት እግዚአብሔር ወደዚያ እንድትገቢ በንጉሱ ዘንድ እንድትሆኝ ያደረገሽ ይሄን ቀን አይቶ ባንቺ እግዚአብሔር ህዝቡን ሊያድን ወዶ ሊሆን ይችላል። የገረመኝ ነገር አስቴር በንጉሱ ዘንድ የመግባቷ ጉዳይ አይደለም። ዋና ጉዳዩ አይሁድ ሃይኖች የታወጀባቸው አዋጅ ከህይወታቸው እንዲሻር፣ አንደኛ ካለችበት ከፍታ ወርዳ በአምላኳ ፊት ራሷን አዋርዳ ልትሆን ይገባታል። ሁለተኛ ስለዚህ ህዝብ ራሷን መስዋዕት ልታደረግ ይገባታል። ሦስተኛው በእግዚአብሔር ፊት መጾም እና መጸለይ ይገባታል። ሶስት እነዚህ ነገሮች ልታደርግ አስቴር ወሰነች። በንጉሥ ዘንድ የመሆኔ ጉዳይ ሳይሆን አለች ለአይሁዳኖች የማምለጥ ምክንያት መሆን የምችለው አዎ፣ ካለሁበት ትቢያ ካለሁበት ከፍታ ካለሁበት ከነበርኩበት ከዚህ ከንጉሥ ዘንድ ወርጄ በአምላኬ ፊት መሆን ነው። እዚህ ቤት አሁን በንጉሥ ዘንድ መሆኔ አይደለም። አሁን ንብላችሁ ስሙኝ፣ ምናልባት ይህን ቀን አይቶ ሊሆን ይችላል እዚህ ያመጣሽ ብሎ አላት። እንዲህ ይላል ስሙኝ፣ አሁን ደግሞስ ወደ መንግስት ያመጣሽው እንደዚህ ላለ ጊዜ እንደሆነ ማን ያውቃል። አስቴርም እንዲህ ብሎ ለመርደኪዎስ እንዲመለስ አዘዘችው። ሄደህ በአሱሳላ ያሉትን አይሁድ ሁሉ ሰብስብ፣ ለእኔም ጹሙ፣ ሶስት ቀን ሌሉትንና ቀኑን አትብሉም አትጠጡም። እኔና ደንጋጥሮቼ ደግሞ እንዲሁ እንጾማለን። ማንም እንኳን ያለ ሕግ ቢሆን ወደ ንሱ እገባ ዘንድ ብጠፋም አለች፣ እጠፋለሁ አለች። ራሷን መስዋዕት ለማድረግ ወደደች። ዛሬ ማን ነው የሚወስን ሰው እግዚአብሔር አምላክ ለሚጠፋው ህዝብ ከዚህ በኋላ የመዳን ምክንያት ያደርጋል። አሁን አትብሉ አለች፣ ይሄን ሶስቱን ቀንና ሶስቱን ለልጅ አዎ፣ እኔ በአምላኬ ፊት ድንጋጥሮቼን ይዤ እጾማለሁ፣ ጸልያለሁ። ከዛስ አሁን ቀጥሎ አለች አዎ ምንም አዋጅ ይሉን ስለ ህዝቤ፣ አዎ፣ ስለ ተመረጠው ኪዳን ስላለው ህዝብ፣ አዎ፣ በሞት ልሙት፣ ከዳንኩ ልዳን። ዛሬ እሄዳለሁ አለች፣ ወደ ንጉሱ ዘንድ እገባለሁ አለች። ከራሳችሁ ጉዳይ የእግዚአብሔር ህዝብ፣ ስለ እግዚአብሔር ጉዳይ፣ የእግዚአብሔር ስለሆነው ነገር የሚያስጨንቃችሁ ሰዎች አላችሁ አላችሁ ወይ? ዋው፣ ዋናው በዚህ ዘንድ የመሆኔ ጉዳይ አይደለም። የሚያስፈልገኝ መጸለይና ውሳኔ ነው። ከሞትኩ ምን እሆናለሁ? ብጠፋም እጠፋለሁ። መርደኬዎስም ሄዶ አስቴር እንዳዘዘችው ሁሉን አደረገ። አሁን ልብ ብላችሁ ስሙኝ። አስቴር የመጀመሪያው ያደረገችው የመርደኬዎስን አሳዳጊዋን ቃል ሰምታ ነው የታዘዘችው። ሁለተኛው ከተቀመጠችበት ካለችበት ፖዚሽን ይድግ በእግዚአብሔር ፊት መሆኗ እንደሚያዋጣ ታወቀች። ሶስተኛው እግዚአብሔር ስለመረጠው ሕዝብ ብሞት ልሙት ብድን ልዳን ውሳኔን ወሰነች። አላችሁ ዛሬ እነዚህን ሶስት ነገር የምታደርጉ ሰዎች እነግራችኋለሁ፣ መግባት ወደሚገባችሁ ስፍራ ትገባላችሁ። አልገባችሁም። መግባት ወደሚገባችሁ ስፍራ እነግራችኋለሁ። ሀገር ልታድኑ ትገባላችሁ። ሕዝብ ልታድኑ ትገባላችሁ። አንድ ሰው ጌታዊ አሜሪካ ውሰደኝ ይላል። አሜሪካ የምትሄደው ለምንድን ነው? እንግሊዝ ውሰደኝ፣ ጀርመን ውሰደኝ፣ ካናዳ ውሰደኝ፣ እንትን ውሰደኝ እያላችሁ ምትጨውት የምትሄዱበት ምክንያት ለምንድን ነው? ይገርመኛል። አስቴር ወደ ንጉሱ ዘንድ የመምጣቷ ምክንያት እግዚአብሔር ህዝብ ሊያድን ሲወድ ነው። ሁለተኛ እንዳይገባ የሚል በንጉስ ዘንድ አዋጅ ታውጆ በፋሪስና በመዶንያክ አዋጅ ታውጆ ማተም ታትመው እንዲጠፉ በተነገረበት በ127 አገር ደብዳቤ የገባበትን አዋጅ የሚያሽል አይታችኋል። ስለዚህ አስቴር ወደ ንጉሱ አርጤክሰስ ወደ ውስጠኛው ክፍል ንጉሱ ወዳለበት ወለል የመግባቷ ምስጢር እግዚአብሔር አስቴርን የሆነ ዙፋን ላይ ሊያስቀምጣት ወዶ ሳይሆን በእሷ የሚተርፍ ህዝብ ስላለን፣ ይኸው እነግራሻለሁ። ብዙ ሰዎች የሚድን ትውልድ በእናንተ ቃለ አይደለም፣ አሜሪካ መግባት ወደሚገባችው ወደ ውስጠኛው ክፍል ትገባላችሁ። አንድ ሰው ለእኔ ነው ያለ ሰሎ አሜን ይበላ። አይታችኋል? ደቀ መዛሙርቱ የሆነ ስፍራ ላ ተሻግሮ የሚሠራው ስራ እንዳለ ሲረዳ የነበሩ ደቀ መዛሙርቱን የያዛቸውና ኑ እስኪ አሁን እዚህ መሽከብላ ይግቡ አላቸው። የሚያውቁት እነሱ በቃ ሰፈር ለሰፈር በእግር አርባ ቀን ሰማኒያ ቀን ምናምን ምናምን፣ በእግር ሶስት መቶ ምናምን ቀን በእግር አዋራ እየጠጡ ጫማቸው ሸፋፋ እስኪሆን መዞርን ነበር የሚያውቁት። ኑ እስኪ አሁን እዚህ መርከብ ላይ ቁጭ በሉና ትንሽ ከኔ ጋር አላቸው ብሎ ሲላቸው ደቀ መዛሙርቱ ኢየሱስ ክርስቶስ ወደ ታንኳ ያስገባቸው ለመዝናናት መስሏቸው አተ በእግር ከምትሄድበት አንስቶ እግዚአብሔር መኪና ሲሰጥ ሊያዝናና አይደለም። ሩቅ ሄደ የምትሰራው ጉዳይ ሲኖረው፣ ሩቅ ሄደ የምትፈታው የታሰረ ነገር ሲኖረው። አይታችኋል። የገረመኝ ነገር ሁለት ነገር ነው። መርደኪያስ ምናልባት ወደዚህ ወደ ንጉሡ ዘንድ ትገቢ ዘንድ ያመጣሽ እግዚአብሔር ይሄን ሕዝብ ሊያድን ወዶ ነው ብሎ ሲላት እሱ በእርግጥ ሊሰራ ወደው በሆኑን ቢሆንም ይሄን ህዝብ መታደግ የሚችለው የተቀመጥኩበት ወንበር አይደለም። አላችሁ ወይ? ሰው አለ ከፈርክ ስራ ካለው መግባት ወደሚገባችሁ ወደ ውስጠኛው ክፍል ስራ ካለው ልትሻገሩ ወደሚገባችሁ ማዶ እግዚአብሔር ያሳልፋችኋል። ያን ጊዜ በእናንተ የሚድን ሀገር ይኖራል። ያን ጊዜ በእናንተ የሚተርፍ ህዝብ ይኖራል። አሜን። አቲሞ አንተ የገረመኝ ነገር አስቴር አንድ እውነት በልቶላታል። ለእስራኤል ህዝብ አይሁዳኖች እንዲደዱ የተቀመጥኩበት ቦታው ሳይሆን አሁን የሚያዋጣኝ በአምላኬ ፊት መሆን ነው፣ ሁለተኛ የምትለውን ቃል መስማት ነው። አይታችኋል አንዳንድ ጊዜ አምጥቶ እግዚአብሔር የሆነ ስፍራ ላይ ሲያስቀምጥ እንድትዝናናበት አይደል? ልክ ደቀ መዛሙርቱ ኑ ብሏቸው ኢየሱስ ታንኳ ላይ ያስቀምጧቸው፣ መንቀሳቀስ ሲጀምሩ ጸሎታቸውን ረስተው ሲዝናኑ፣ ኢየሱስ በውስጠኛው ክፍል ገብቶ ተኝቶ ነበር ይላል። መጣ ንፋስ፣ መጣ ማዕበል፣ መጣ የሚያስጨንቃቸው ነገር። ከዛስ በብርቱ ይቀስፉ ነበር ይላል። የማዕበሉ ሀይል እጅግ ምን እያለ መጣ እየጨመረ መጣ። አቤቱ ጌታ ሆይ ስንተፋ አይገድምን? ምን ድሮ እናንተ እዚህ ውስጥ የገባችሁት ልትዝናኑ መሰለን? እዛ ጋር የሚፈታ አንድ ሌጊዮን በሚባል መንፈስ የታሰረ ትውልድ ስላለ እንጂ ጀልባ ላይ ተቀምጣችሁ ምናምን ነገር ጁስ እየጠጣችሁ ዘና እንድትሉ አይደለም። ምናልባት አላት ወደ ንጉሱ ዘንድ የመግባትሽ ሚስጥር እግዚአብሔር ስራ ስላለው ነው አላችሁ ወይ? ምን ያስፈልጋል ማለት ነው። ተታዘዘ። ኢየሱስ እኮ እዛው ከማኖራቸው በፊት ኢየሱስ ወደ ታንኳ ይዟቸው ከመግባቱ በፊት የመጀመሪያ እንዲተጉና እንዲጸልዩ ትእዛዝ ሰጥቷቸዋል። እነሱ ግን ትእዛዙን ረስተውት ይዝናኑ ነበር ጁስ እየጠጡ። ያው መጽሐፉ ላይ የለም እንጂ ሳይኖር አይቀርም። አገኘን አሁን ትላም በአዋራ በአዋራ ሰፈር ለሰፈር ቡላ ሆነን ጫማችን ተንሻፎ ስንዞር ከነበርንበት ዛሬ መርከብ ላይ ወጣናልና ያሉ ባከዘና ያልጠጣ ያሉ ሳይሉ አይቀሩም። ከዛስ መጣ ነፋሱ። ስማኝ፣ ከፍታም ላይ ሲያወጣ እግዚአብሔር ስራ ሲኖረው አይታችኋል። በጣም የገረመኝ ነገር ሶስት ነገር ነው የአስቴር እና ኢየሱስ በታንኳ ደቀ መዛሙርቱን ይዟቸው ሲሻገር ለካስ እዛ ጋር ስራ ስለነበረው ነው ማዕበሉ የተነሳው። እግዚአብሔር ሀገር ሊያድን ሲወድ ደግሞ ዘመድ እና ዘር፣ አባት የሌላትን በአሳዳጊ እጅ የምትኖረው በሰው ኩሽና ውስጥ ያለችውን አስቴርን መጠቀም እንደሚችል ሊያስታውቅ ወዶ ነው። በአይሁዳው ላይ እንዲሞቱ አዋጅም ያስነገረው። ስለዚህ አስቴር አው አሁን ባለውበት ደረጃ አው ስፍራው ንጉሱን ማናገር የሚችልበት እድል እንኳን ቢኖረኝ የተቀመጥኩበት ቦታ ሳይሆን ማውራት እንድችል የሚረዳኝ በንጉስ ፊት የሚያቆመኝ በፊቱ መሆን ነው። ከዛስ ከሞት ኩ ልሙት ከዳንኩም ልዳን ከዛ ጉዞን ጀመረቻ መድረኬዎስ እዛ የታዘዘውን ትእዛዝ እሷ እየታዘዘች ገብታ ንጉሱን ታዘዋለች ከዛስ በመኑ ባያት ጊዜ ነው የሚለው ገና አስቴር ወጣችና ልክ ትጾም ትጸልይ ትታጠብና ምንትል ነበር ትቀባበ ነበር ይላል ከዛስ ከሶስተኛው ቀን በኋላ ተነስታ ልክ ሲመለከታት ንጉሱ በምኑ ላይ ሆኖ በሰገነቱ ላይ ተቀምጦ ከዛስ ባአያት ጊዜ ትገባም ዘንድ የወርቁን ዘንግ ምን አረገው? ሰው አለ እዚህ ቤት? ሃሌሉያ አተ አተ። አስቴር ገብታ የጠየቀችው እንዲህ ነው። አላት አስቴር ሆይ አላት፣ በዚህ ከሚኖሩ ከኬሌዳዋን ሴቶች መካከል አንቺ በፊቴ ሞገስ አግኝተሻልና እና አንድ ነገር ስብኝ አላት። እስከ መንግስቴ እንኳን እኩሌታ ቢሆን የምትወጂውን ጠይቅኝ አደርጋለሁ፣ ሲላት ጉዳዩ የኔ ጉዳይ አይደለም፣ እንዲጠፉ የኪዳንስ የተነገረው አዋጅ እንዲቀየር ነው። አይታል ከፍታን ስትይዝ ጉዳዩ የራስን አታርገው። ገንዘብ ስትይዝ እግዚአብሔር የተሻለ የሚባል ነገር ወደ ሕይወት ሲያመጣ ጉዳዩ የራስን አታርገው። ይ የእግዚአብሔር መንግስት ጉዳይ ጉዳዩ ይሁን፣ አጄና ያንተ ከፍታ የህዝብ ከፍታ ይሁን አንድ ሰው አሜን ይበላ። አሁን እኔ የምፈልገው ወንበር አይደለም። ወንበር ቢመጣ ወንበር ይሄዳል። እና ሲባል እንዲድን ይድን እንዲድን የሚገባው ህዝብ ሊጠፋ ሞት የተነገረበት ህዝብ አለ። ስለዚህ ከነዘር የሆኑ አይሁዳ አይሁዳዊኖች እንዲወጡ የታወጀ እና ሲባል እሱ ይሻል ሄይ ኤው እናገራለሁ። ዘንድሮ እግዚአብሔር በሚሰጥሽ ከፍታ ዘንድሮ እግዚአብሔር በሚሰጥሽ ገንዘብ ዘንድሮ እግዚአብሔር በሚሰጥሽ ጸጋ ዘንድሮ እግዚአብሔር በሚሰጥሽ እውቀት እነግራለሁ፣ ሀገር ያመልጣል። ለኔ ነው ያለ ዘንዶ፣ አሜን ይበላ ሀዲያኖስ። ልክ የመግባትን እድል ስታገኙ፣ የመግባትን እድል ስታገኙ፣ የመባረክን እድል ስታገኙ፣ ጉዳያችሁ የራሳችሁ አታድርጉት። ከፍታን የያዝከው በተቀመጥክበት ከፍታ ራስን እያየህ እንጆ እያረክ የእግዚአብሔርን ጉዳይ እንድትተው አይደለም። የቤተ ክርስቲያንን ጉዳይ እንድትተው አይደለም። የእግዚአብሔርን ሐሳብ በአንተ ያለው እንድትተው አይደለም። ብዙ ሰዎች አሁን የሚገቡ ሰዎች አይደል? ብዙ ሰዎች ወደ ውስጠኛው ክፍል የሚጠሩ ሰዎች አይደል? ወደ ተከለከሉበት እንዲገቡ ዘንግስ ይዘረጋል። እነግርሻለሁ። ያን ጊዜ እግዚአብሔር በሰጠኝ ፖዚሽን፣ ያን ጊዜ እግዚአብሔር በሰጠሽ እድል፣ ያን ጊዜ እግዚአብሔር ባስቀመጠሽ ስፍራ፣ ዘንድሮ በአንቺ የሚያመልጥ ትውልድ አለ ባአንቺ የሚያመልጥ ቤተ ክርስቲያን አለ። ባአን የሚያመልጥ መንግሥት አለ። ባንቺ የሚያመልጥ ሀገር አለ። ባአንተ የሚያመልጥ ምድር አለ። ለእኔ ነው ያለ አንድ ሰው አመስል ይሆነ። ስለዚህ ትጭ ደቀ መዛምርቱ ወደ ታንኳ መውጣታቸው ለከስ እንጆይ ሊያረጉ መስሏቸው ሥራቸውን ረሱና ጸሎት ተው። የሆነ እንትን ይምጣልን ቺፕስ ይሻላል በርገር ምናምን እያሉ ሲዝናሉ፣ ንፋሱ መጥቶ ሲያናውጣቸው ከዛስ ጌታ ሆይ ስንጠፋ አይገድምን? እናንተ እምነት የሌላቸው ያላቸው ወደዚህ ስፍራ የገባችሁት ባይዘዌ ዛ ሐሳቡ ባይጻፍም፣ ኢየሱስ ክርስቶስ ግን ወደ ማዶ እንሂድ ያላቸው፣ ወደ ታንኳ ያስገባቸው አንድ ሌጊዮን በሚባል መንፈስ የታሰረ አጋንንት ያደረበት ብዙዎችን ያሉትን ነቢያት ምናምን ምናምን ሲቀጠቅጥ ሲፈልጣቸው ምናምን ሲሰባብራቸው የኖረ በአገልጋዮች አቅም ያልተቻለ አንድ በክፉ መንፈስ የታሰረ ስለነበረ ነው፣ ኢየሱስ ሂድ ያላቸው። እኛ ታግለን የተው ነው እኮ ነው ጌታው ያሉት። ልክ ኢየሱስን ሲያይ እንዲህ አለ፣ አንተ ያው እግዚአብሔር ልጅ፣ ስለምን ያለ ጊዜያችን ልታጠፋ መጣ ብሎ ይንቀጠቀስ ሲጀምር፣ ደቀ መዛሙርቱ አይተው ጌታዊ እንዴት ነው ለአንተ የሆነው? ይህን ላሳያችሁ ነበር ያመጣኋችሁ አላቸው። ይህን እንድትረዱ ነበር ያመጣኋችሁ አላቸው። አይታጫን። ለካስ ኢየሱስ ክርስቶስ ከአፈር አንስቶ መርከብ ላይ ሲያወጣን፣ ከአፈር አንስቶ በንጉስ ዘንድ ሲያኖረን፣ ከአፈር አንስቶ በንጉስ ተሰሚነት እንድናገኝ እግዚአብሔር እድል ሲሰጠን ለእኛ አይደለም። አደጋባቹ ያለውን ሰው ስራ በኔ ስላለው ነው ስራው እንዲቀጥል ትፈልጋላችሁ። ወደ ንጉስ የመምጣት እድልማ እንትናም ነበራት። ክብር ይሁንለት። ሃሌሉያ። አጠገባችሁ ያለውን ሰው ንገሩት፣ ባካችሁ ወደ ንግስና በሉት የመምጣት ዕድልማ ብዙዎች አላቸው በሉ። አስጢር ስፍራውን አግኝታ ነበር። ከተሰጣት ፖዚሽን የወረደችው አስጢር የንጉሱን ቃል ሳታቀብ ቀርታ ነው። የንጉሱን ቃል ሳትሰማ ቀርታ ነው። ንጉስ ሰገኝ ባላት በዚያ ግብዣው ስፍራ ሳትገኝ ቀርታ ነው። ቦታውን የለቀቀችው አስቴር የመጀመሪያው ወደ ንጉስ የመግባቷ ሚስጥር አሳዳጊዋ የነበረውን የማንን የመርደክ የወስን ቃል ምን አርጋ ነው ሰምታ ከዛስ ታዛ ክብር ይሁን። ከዛስ ወስና ከዛስ በአምላኳ ፊት ጾማ ነው። ይህን ሶስት ነገር በህይወታችሁ ካረጋችሁ ወደ ውስጠኛው ክፍል መግባት ወደሚገባችሁ እንድትዝናኑ አይደለም ስራ ወደ አለበት የእግዚአብሔርን ሐሳብ በሕይወታችሁ ማከናወን ወደ ምትችሉበት ዛሬ ትገባላችሁ። የተከለከለ ስፍራ ሊሆን ይችላል አሁን ትገባላችሁ። መግባት አትችሉም የተባላችሁበት ቦታ ሊሆን ይችላል። እነግራችኋለሁ ወደ ውስጠኛው በረከት ትገባላችሁ። እነግራችኋለሁ ወደ ንግስናችሁ ትገባላችሁ። ወደ ከፍታችሁ ትገባላችሁ። አንድ ሰው ለእኔ ነው ያለ አሜን ይመላ። አስጤንም እኮ አስቲን ምን ነበረች? ንጉስ እኮ ነች የምትባለው ንግስቲት ንግስቲት ማለት የንጉስ ሚስት ምንድን ነች? ተናገሯ ንግስት እኮ ነች፣ ንጉስ እንደማለት ነው። ስለዚህ የንጉሱን ቃል ባለመታዘዝ ነው የያዘችውን ንግስና የጣለችው። ስለዚህ አስቴር የመጀመሪያ ለአምላኳ ታዛለች፣ ለንጉሷ፣ በምድር ላለው ብቻ ሳይሆን በላይ ላለው ለአምላኳ የመጀመሪያ ያረገችው አስቴር ወደ ንጉሱ በመግባቷ የተቀመጠችበትን ወንበር እያየች አይደለም። እሺ ምናም ብላ እንትን ያለችው ለአምላኳ ቃል ታዛ፣ በአባቷ ፊት ጾማ፣ ከዛ ተቀድሳ፣ ከዛ ታጥባ፣ ከዛ ንጹህ ሆና፣ ከዛ ተቀባብታ፣ ልክ ሲያያት ሞገስ። አሜን። ግቢ አላታ። አሜን። ተዘረጋ በትሩ። አሜን። ዛሬ ብዙ ሰዎች ሲገቡ ይታየኛል። አሜን። ይሁን በኢየሱስ ስም አሜን ሥራ ወዳላችሁ ስፍራ ወደ ውስጠኛው ክፍል ወደ ንጉሥ ይሁን ወደ አሜሪካ ይሁን ወደ ማዶ ይሁን ወደ ጀመር ይሁን ወደ ጆንካ ይሁን ወደ ሆሳና ይሁን ወደ ዲላ ይሁን ወደ ጌዲዮ ይሁን ወደ ኮንሶ ይሁን ወደ ኢንግላንድ ይሁን ወደ ኤው በኢየሱስ ስም ትገባላችሁ። ኦ እነግራለሁ፣ ትገባለህ። አንዳንዱ ዲላ፣ ጌዲዮ፣ ጂንካ፣ ጅማ ሲባል አይፈልግም። አሜሪካ ሲባል ነው አሜ የሚለው ካዲያናስ ሰው አለ ወይ እዚህ ቤት? ብቻ ውስጠኛው ክፍል ይሁን መስራት ወደሚችሉ በእናንተ ሀገር ወደሚያመልጥበት ይሁን ምን አለ፣ አሜን ብትይ። አንዳንዱ ሐዋሳ ሲባል ይናደዳል፣ አይመቸኝም። አዲስ አበባ ሲባል ነው ደስ የሚለው። ምን ነው፣ አሜን ብትይ። እጅን ከፍ አድርግ፣ እጅን ከፍ አድርግ።

ዛሬ መግባት ሆኖላችኋል። ይሁን በደንብ አሜን ብለው ሰር ዋው አላችሁ። አንደኛ ለንጉሥ ቃል ታዘዙ። ሁለተኛ ሁለተኛ ከራሳችሁ ይልቅ ጉዳያችሁን የእግዚአብሔር ጉዳይ ላይ ያርጉ። ገብተሻል፣ የምትፈልጊው ይሁን ብሎ ሲላት

የሚፈታ ትውልድ ባንተ አለ። አይ ሰው የለም እዚህ ቤት። አንዴ በርገር እያልክ አንዴ ምናምን እያልክ ዝም ብለህ ዘና አትበል፣ ስራ እንዳለ ወቅ እግዚአብሔር መርከብ ውስጥ እንድትገባ ያደረገው ሊሰራ ስለወደደን ባንተ የሚያመልጥ ሀገር እንዳለ ስለገባው አንስቶ ከትቢያ አሳዳጊ ወላጅ ከሌለ እና በአጎት እጅ ከምታድግበት እንደ ምናምን ከተቆጠርክበት ከሰው ኩሽና አምጥቶ እግዚአብሔር የሆነ ደስቲኒ ሲያስቀምጥ አትር ሰው ስራ እንዳለ አስቴርን አላት እና፣ ሲባል ምናልባት በዚህ አለው እነሱ እንኳንም ይጠፉ እኔ አመልጣለሁ ብለሽ ከሆነ አንቺም የቀሩ ዘሮችሽ ሁሉ ምን ትላላችሁ? ትጠፋላችሁ። ምናልባት ግን አላት እሺ ብትይ፣ ሃሌሉያ አንቺ ነው በቃ ከዚህ በኋላ አያስፈልግም ብትይ፣ መዳን አለ ላይሁድ፣ ሰላምና እረፍት ከሌላ ስፍራ ነገር ግን አስቴር ሆይ አንድ ነገር ስብኝ። ይሄን ቃል ካዘሽ አዎ ከታዘሽ እና ሲባል ተለምኚውም ዘንድ ከወደርሽ እና በአባትሽ ፊት ከሆንሽ አዎ። ስለዚህ ክብራትሽን መስዋዕት ለማድረግ ከወሰንሽ አዎ። በአንቺ የሚያመልጥ ከተማ አለ። በአንቺ የሚያመልጥ ህዝብ አለ። ለእኔ ነው ያለ። ሶስት ጊዜ አሜን ይበላ። ድገምና ለመጨረሻ ይሁንላችሁ።